ሆ ብለን መጣን፣ ሆ ብለን ሆ ብለን መጣን፣ ሆ ብለን ልጆች አሉ ብለን፣ ሆ ብለን መጣን፣ ሆ ብለን ቤተሰቦች አሉ ብለን። ሰላም ልጆች፣ እንዴት ናችሁ? እንኳን ለ ሁለት ሺህ አስራ ሶስት በሰላም አደረሳችሁ። አዲሱ ዓመት የሰላም የፍቅር፣ የጤና፣ የብልጽግና እንዲሆንላችሁ እንመኛለን። በጣም ብዙ ዝግጅቶች አሉን። ኢትዮጲስ በበርካታ ቦታዎች ተገኝታለች። በጥቁር አንበሳ ሆስፒታል በመገኘት ከህሙማን ህፃናት ጋር ሐኪሞች ቤተሰቦች ጋር ጥሩ ጊዜ አሳልፋለች። ኮንዶሚኒየም ውስጥም ላይብራሪ ተከፍቶ አይታ በጣም በደስታ ዛም ተገኝታለች። እንግዶች አሉን። በጣም አዝናኝ አዝናኝ ፕሮግራሞች ተረትማለን። የመጀመሪያው ፕሮግራማችን ለልጆች ስለ አደይ አበባ ነግራችኋለሁ። አሁ እንግዲህ ሁልጊዜ በአዲስ አመት የምትወጣ አደይ አበባ አለች በአመት አንድ ጊዜ ነው የምናያትና ስለ እሷ ኢትዮጵስ ትነግረናለች። ከዛ በኋላ ደግሞ በጣም ብዙ ዝግጅቶች አሉን። እስከ መጨረሻው አብራችሁን ቆዩ፣ የትም እንዳትሄዱ። የትም ሄድ አይቻልም። ልጆች እንኳን ለአዲስ አመት በሰላም በጤና በፍቅር አደረሳችሁ። መስከረም አንድ ቀን የሚከበረው የዘመን መለወጫ ባህል ላይ ምን ምን ታስታውሳላችሁ? አበባ የሆሽ አለ አበባ እንዳላችሁን ተስፋ አረጋለሁ። ልክ ናችሁ። ይህችን አበባ ተመልከቷት ሁላችሁም ታውቋታላችሁ አይደለም? አደይ አበባ ትባላለች። አደይ አበባ የመስከረም ወር ሲገባ ማበብ ይጀምራል። በተለይ ደግሞ በኢትዮጵያ ገጠራማ ቦታዎች ላይ የመስከረም ወቅት ላይ እስከ መስቀል ባህል ድረስ በደንብ አብቦና አምሮ ይታያል። የክረምቱ ወቅት አልቆ መስከረም ሲጠባ፣ አሮጌውን ዘመን አልፈን ወደ አዲሱ ዘመን እንሸጋገራለን። በመስከረም ወር የሚያብብ አበባ፣ ፀሐያማ ቀናትና ደስ የሚል የአየር ሁኔታ ይሰፍናል። ያኔ ኢትዮጵያ ሀገራችን መስከረም አንድ ብላ አዲስ ዘመኗን መቁጠር ትጀምራለች። አደይ አበባ በደማቅ ቢጫ ቀለማት አሸብርቃ ስታብብ አበቦቹ ደስታን አዲስ ጅማሮንና ዳግም መወለድን ይወክላሉ። እነዚህ ቆንጆ ቆንጆ ቢጫ አበባዎች መስቀል አበባ ወይም አደይ አበባ በመባል ይታወቃሉ። አደይ አበባ ቢጫ ቀለማት ያለው በመሆኑ ምክንያት የሰላም የተስፋና የፍቅር ምልክት ይሰጣል። ልጆች እናንተም እነዚህ የሚያማምሩ አደይ አበባዎችን አበባ እየሆይ ሲጨፍሩ ይዛችሁ በመሄድ ስጦታ ትሰጣላችሁ። ወንዶችም አደይ አበባን በስዕል እየሳላችሁ ስጦታ ትሰጣላችሁ። ታዲያ በዚህ አመት በኮቪድ ምክንያት ከቤት መውጣት ባይቻልም ለቤተሰቦቻችሁ እቺን የምታምር አደይ አበባ መስጠት ትችላላችሁ። በአደይ አበባ አሸብርቃችሁ ቤታችሁንም ታሳምራላችሁ። ልጆች በአዲሱ አመት ልክ እንደ አደይ አበባ አብባችሁ በትምህርታችሁ ውጤታማ የምትሆኑበት መጽሐፍ ወዳድ አባቤ ልጆች የምትሆኑበት፣ ይቅርታ አድራጊና የሰላም ሰው የምትሆኑበት እንዲሆንላችሁ እኔ ጓደኛችሁ ኢትዮጲስ ከልብ ይመኛለሁ። መልካም በዓል። ሀበሻ ቀሚስ የለበሹ፣ ለምንድን ነው? አመት በዓል ስለሆነ። ስለ አመት በዓል የምትነግሪኝ ነገር የለም? አበባየሽ በይልኛ። አ እንዲ አበባየሽማ አልችልም። አንቺ ለምን? እኔ አሁን ሆያ ሆዬ፣ እዛ ማዶ ጭስ ጬሳል፣ አጋፋሪ ይደግሳል፣ ያችን እደግስ እያልኩ እችላለሁ። አንቺ አሁን አበባየሽ የሚለውን አትይም? እስኪ በይልኝ ትንሽ።

የእንገራ እናቴ በጣም በማመሰክል ሳ ሌሎች ተጨማሪ ፕሮግራሞችን በዚህ በዩቲዩብ ቻናላችን ላይ ታቀርባለች ትጭናችኋለች ታዲያ ፕሮግራሙ አዳዲስ ሲሆን እንድታገኙት ትፈልጋላችሁ ሰብስክራይብ የሚለውን የሚለውን ተጫኑት ሁልጊዜ አዳዲስ ነገሮችን ስትጭን አስተማሪ አዝናኝ በጣም ቆንጆ ቆንጆ ፕሮግራሞችን ወደ እናንተ ይደርሳል ታዲያ ሰብስክራይብ የሚለውን ማን ቀድሞ ተጫነ? ሰብስክራይብ ሰብስክራይብ ሰብስክራይብ ሰብስክራይብ